በስልጤ ዞን ሳንኩራ ወረዳ የዘንድሮውን የመደበኛ በልግ በበቆሎ ዘር የመሸፈን መርሃ ግብር የወረዳው ከፍተኛ አመራሮች አስጀምረዋል። በወረዳው የገተም ዚኮ ቀበሌ ነዋሪው አቶ ሱልጣን፣ አደበና ና ሌሎችም አርሶ አደሮች የበቆሎ ማሳቸውን በክላስተር በዘር ሲሸፍኑ ነው ያገኘ ናቸው። ዛሬ ያው በሬ እያረስን መስመር እየከፈትን በቆሎ እየዘራን ነው። ከዛ ግባቱም አያይዘን እንዘራለን። አንድ ላይ ተቀናጅተን በክላስተር እየዘራን ነው የምንገኘው ያው በክላስተር ለመዝራት አምስት እንትን ለይተናል ቦታ። ከዛ ውስጥ ይሄኛው ላይዚኮ ቁጥር አንድ ይባላል አንዱ ነው በለየነው ማለት ነው። ይሄኛው በዚችኛው ክላስተር በዚችኛው ቢያስ ማለት ነው 18 አርሶ አደር ለይተናል። 15 ወንድ ሶስት ሴት ያታካታለች። 10 ነጥብ 5 ሄክታር ነው ታካች እቺ ቦታ ማለት ነው አርሶ አደሩ እንደሚሉት የሚፈጠሩ የሰብል ተባዮችን ርጭት በማካሄድ ለመከላከል የባለሙያዎች ድጋፍና ክትትል በተገቢው ለማግኘት ለምርት አሰባሰብም በክላስተር መዝራት ምቹ ነው ብለዋል። ይህንን ጠቀሜታ ተረድተው በባለፈው ዓመት ጀምረው ማሳቸውን በኩታ ገጠም መሸፈናቸው ይናገራሉ። ከዛ በፊትም ያው አሚናም ካቻም ና እያደረገ ነው መጣ ነው ክለ በቆሎ ክላስተር የተለያዩ ሰብሎችን በክላስተር ብቻ በቆሎም ሳይሆን በሎቄም በዛ ልክ በቆሎም ስንዴ በክላስተር ነው፣ የተለመደ ነው በዚህ ቀበሌ። በዚህ በፊት አዲስ አደለም ለኛ ማለት ምርት ራሱ በማግኘት ጎን ለጎን አርሶ አደሮቹ ስራ ራሱ ሲሰሩ ማለት ጎን ለጎን ቁፋሮ ሲቆፍሩ ምንም ነገር በቃ አንዱ በጎን ይቆፍራል፣ አንዱ በጎን፣ አንዱ በግራ፣ አንዱ በቀኝ ሆኖ አንዱ ከላአንታ አንድ ላይ ተያያዥነት ናለት። ሲሄዱም አብረው ይሄዳሉ፣ ለስራ ሲወጡም አብረው ይወጣሉ፣ ሲቆፍሩ አብረው ይቆፍራሉ። በዛ ልክ ማለት ነው። ምንም በቃ መሰለቻቻትም አይኖሩ፣ አንድ ላይ ሆነን ነው እየሰራን ጥሩ ምርት ለማግኘት ጥረት ያደረግናለ ነው። የወረዳው ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊው የወረዳው ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊው አቶ ሙሀባ ሳሊሃ በወረዳው የሚከናወነው በበቆሎ ዘር የመሸፈን ተግባር ሰባ አምስት በመቶ በክላስተር መከናወኑን ጠቁመዋል። እንደ ወረዳ ያው አጭር ጊዜና ያው በመደበኛ በልግ ስምንት ሺ ዘጠኝ መቶ ሰባ ዘጠኝ ሄክታር ያው ለማልማት በበቆሎ በቦሎቄ በድንሽና በጎሮ አትክልቶች ለማልማት አቅደን ያው እንዳጠቃላይ በቆሎ አምስት ሺ አምስት መቶ ሀምሳ አንድ ነጥብ ዘጠኝ ሄክታር ያው ለማልማት አቅደናል። በአጭር ጊዜና በመደበኛ በልግ ማለት ነው። ከዛ ውስጥ ሰባ አምስት ፐርሰንቱ በክላስተር የምናለመው ነው። እንደዚህኛው ቀበሌ ዛሬ ያው ይህ ቀበሌ ገተም ዚኮ የሚባል ቀበሌ ነው። እንደዚህኛው ቀበሌ አራት ክላስተሮች አሉኛ በቆሎ ማለት ነው። ከእነሱ ውስጥ አንዱ ክላስተር ይሄ ነው። እዚህ ጋር ሀምሳ ሁለት ሄክታር ነው በክላስተር ብቆሎ እያለመናለ ነው። ያው ሌሎች ክላስተሮችም ከዛሬ ቀጥሎ ባሉት ቀናቶች የሚለሙ ይሆናል። ማን ነው። በስልጤ ዞን የሳንኩራ ወረዳ ዋና አስተዳዳሪ ወይዘሮ ተሚማ ሙዴ በወረዳው ሁሉም የሰብል አይነቶች በክላስተር ለማልማት ግብ ተጥሎ እየተሰራ መሆኑን ገልጸዋል። ባለፈው ጀጀብቹ ሳይቶ ቀበሌ ላይ ጀምረናል። አሁን ገተም ዝኮ ላይ እየጀመርን ያለንበት ሂደት አለ። በተለይ እንደዚህኛው ቀበሌ ያው አራት ክላስተር አለ በተል በቆሎ በክላስተር ይዘራል። ቦሎቄ በክላስተር ተዘርቷል። ሁሉንም አይነት የምንሰራቸውን ስራዎች በክላስተር እያደረግን የማሳ ማኔጅመንት ስራውንም የምርትና ምርታማነት ማሳደግ ላይ አጠቃላይ ድጋፍና ክትትል ሲደረግ፣ ባለሙያውም አርሶ አደሩ የሚመጡ ቴክኖሎጂዎቹንም በአግባቡ ለመጠቀም ያው ክላስተሪንግ ምን ማለት እንደሆነ ምን ጥቅም እንደሚሰጥ ለዚህ ሰው ማስረዳት ያው ለቀባሪ ማርዳት ነው። በተለይ ደግሞ ለገተም ዚኮ አርሶ አደሮች ክላስተር ምን ማለት እንደሆነ ብዙ መናገር የሚጠበቅ አይመስለኝም። የተዘጋጁ ማሳዎችን በዘር የመሸፈኑ ተግባር በቀጣይ አስራ አምስት ና ሀያ ቀናት ውስጥ ማጠናቀቅ ይገባል ብለዋል። ይህም ለአርሶ አደሩ ምርትና ምርታማነት መጨመር ጉልህ ሚና እንዳለው ነው በመርሀ ግብሩ ሲያስጀምሩ የገለጹት። በተለይ እንደ ወረዳ ከአምና ጀምሮ የበልግ ጊዜያችንን ወደፊት አምጥተን ምርታማነታችንን አሳድገናል አምና በጊዜ በቆሎ የዘራሰው ጥሩ ውጤት አላገኘ ራሃብኩማው ወይ ሂነም ዘማን ደግሞ በዚችኛው ወር እስከ 15 ድረስ በዛ ቢባል እስከ 20 ድረስ ባለ ወጣና መቻል አለበት ነው። በጊዜ ዘርተን ሁሉንም ነገር በጊዜና በጥራት መስራት ካልቻልን ከጊዜው ጋር መሻገርም ሆነ መቀጠል አንችልም። በኢታብች ዝላምናራለን ስለዚህ ያለውን ነገር ምንም ይሁን ምን ነባሪያ ሁኔታውን ተከትሎ ከአፈር መቀላቀል አስፈልጋል። ማለት የወረዳው ከፍተኛ አመራሮች በገተም ዚኮ ቀበሌ በክላስተር የለማ ሰፊ የበቆሎ አዝመራንም ያለበት ሁኔታ ተመልክተዋል።